እንደውም ማን ነበር ስሙ? ይሄ ልጅቷ አባል ሞ ጀማል፣ አዎ ጀማል። እሱም ልጁን በመፈለግ ያግዘኛል። አንቺ ብቻ ቁጥሩን እሱ የለም ካልሽም ፎቶግራፉን ተጭኛለሽ፣ አለቀ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 ለአረቢያን መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮሳዳት አረቢያን መጅሊስ ድሬዳዋ፣ ጅጅጋ፣ አሶሳ፣ ሰመራ፣ ደሴ፣ ጎንደር በወኪላ አከፋፋዮች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 ማለት አይ ያው ልጄ እንዳለችኝ ሙሉ ምርመራ ከደረጉልኝ በኋላ ውጤት ለነገ ቀጥረውኛል አይ እንደዛ ከሆነማ በጣም ጥሩ ነው አረ ወዲያ ዝም ብሎ ብር መበተን ነው እንጂ አረ እንዲህ አይበሉ ያው ምርመራ ኩ በደንብ መደረግ ስላለበት ነው እዚህ ነገ ደግሞ ውጤቱን ከሰሙ በኋላ መድኃኒት ይጀምራሉ አረ ምን የከተማ ሰው ትንሽ ሲያማችሁ ኪኒን መዋጡ ስለሚታያችሁ እንጂ ባህላዊ መድኃኒቱ ነበር የሚሻለው እዛ ቤተሰብ ካልሄድክ ብለው ስላስጨነቁኝ እንጂ እኔ ስዛው ገጠር ይሻለኝ ነበረ። አብሽሩ መምጣቱ ለሀይር እኮ ነው። አንዳንዴ ቦታ መቀየርም ቆንጆ ነው። እሱም አዎ፣ መምጣቴ ለሀይር ነው። ብዙ የማስተካከለውና መፍትሄ የማበጅለት ጉዳይ አለ። ምን ነው ሌላ አዲስ ጉዳይ አለ እንዴ? ቆይ በደንብ እናወራበታለን። ደግሞ አንተም የምታግዘኝ ነገር ይኖራል። ምንም አይደለም። በቃ አፉ በሉ፣ ዛሬ ትንሽ ድክም ብሎኛል። ገብቼ አረፍልበል፣ አይደብረኝም ትንሽ ከጀማር ጋር የምንጫወታት ጉዳይ ስላለች እሷን እናወጋለን። እሺ እሺ። እኔ ምለው ጋሼ ምንድን ነው? ምን ሊያወሩኝ ነበር? በቃ ልብስ ቀይሬ ልምጣና እናወጋለን። ሰዎችን እየተፈጠረ አዲስ ነገር አለ እንዴ? ችግር ኬት ይጠፋል ብለህ ነው ልጄ። እሱ ሰው ያው በጣም ፈልጋለሁ ሲሉኝ እኮ ተጨነኩ። አብሽር ልጄ፣ ነግርሃለሁ። እዚህ ከተማ አንድ በጣም የምፈልገው ሰው አለ። ማን ነው? አ ባለፈው አንተን ይመስላል ያሉትን ልጆትን ነው? አይደለም። እና ማን ነው? መቼም ከዛ በፊት ቤተሰብ ማለት ትልቅ ነገር እንደሆነ ለአንተ አልነግርህም ልጄ። አዎ፣ በደንብ ልክ ነው እንጂ። ታዲያ አንድ ሰው ቤተሰብን ተዳፈረ፣ አንተን ናቀ ማለት አንተን ተዳፈረ ማለት አይደለም። በትክክል ልክ ነዎት። የምለውን በደንብ እየተረዳኸኝ ነው ማለት ነው። ስለዚህ ልጄ እዚህ ድረስ ከተረዳኸኝ አይቀር አንድ ቤተሰብን የተዳፈረ ሰው እዚህ ከተማ ተደብቆ እየኖረ ነው። እናፈልግ፣ አግኝቸው ዋጋውን መስጠት እፈልጋለሁ። ማለት ማን ነው? ምን አድርጎ ነው የተዳፈረው? ማን ነው ከቤተሰብን በላይ የአደራ ልጄን የተዳፈረው? ስለዚህ ዋጋውን ሳልሰጠው ከዚህ ከተማ ነቅነቅ አለ። ስለዚህ እሱን በመፈለግ አግዘኝ እባክህ። እሺ ችግር የለውም፣ ግን ማን ነው ልጁ? ምንድን ነው? መቼም ልጄ የነገረቻችሁ ይመስለኛል። ስለዚህ ውርጋጥ ረሷ። ስለማንም አነገረችንም። ስለማንም ባት ነግራችሁ፣ መቼም እዚህ እናንተ ጋር የመጣችሁበትን ጉዳይ ታውቃላችሁ። ያው መቼም ቤቷ ስለፈረሰ ነው አይደል? ሌላስ? ሌላ ምን? ቆይ ቆይ፣ ቤተሰብ ተዳፈረ ያሉት ስለእሷ ነው እንዴ? ታዲያ ሌላ ያደራ ልጅ የለኝ ከሷ በስተቀር። ቆይ ቆይ ቆይ፣ ምን አድርጎ ነው? ቀን ሲከዳት ቤቷ ሲፈርስባት ጥሏት ሄዶ ነዋ። ማን ነው ይሄ ውርጋጥ? ባለዋ። ውርጋጥ ምን ምን ተፈጠረ? ነገር አለ እንዴ? ማለት ምንም የለም። አሁን የሚፈልጉት ጥሏት ሄዶን ባሏ ነው እንዴ? አዎ አግኝቼ የማደርገውን እኔ የማውቀው ማለት ምን ሊያደርጉኝ ነው? ማን ነው? ምን ሊያደርጉት ነው? እሱን ፈልገ ስታገኝልኝ ምን እንደማደርገው አሳይሃለሁ። ብቻ ፈልገህ አገናኘኝ። ቆይ ግን ፈልገን በሰላም ብናወራው አይሻልም? ምንም ሰላም የሚባል ነገር የለም። ሰው የላትም ቤተሰብ የላትም ብሎ አይደለም እንደ ሜዳ ወጥቶ የጣላት ቤተሰብ ወገን እንዳላት አሳየዋለሁ። ማለት ልጁ የሆነ ነገር ቢሆን ጉዳት ቢደርስበት መንግስት እኮ ዝም አይለን። መንግስት የፈለገውን ይበል። እንደውም ገድየ እጄን ለመንግስት ነው የምሰጠው። መግዳለን ምን ነው ምን ወይ ምንድን ነው? እስከ መግደል? አረ፣ ቢቀር ይሻላል። አጎታችን ተው፣ ግድ የለም ተው። ምንድን ነው አንተ? ወንድ አይደለህ? ቆፍጠን እንበል እንጂ። ፈርተህ ነው? አረ የምንም ፍርሃት፣ እሱማ እኔ እንዴት እፈራለው እና ምንድን ነው? አይ፣ እንደው መጀመሪያውኑ ጉዳዩን ሁሉ ነገሩን ከኔ፣ ማን ነው፣ ከሱ ቢሰሙ ይሻላል ብዬ እኮ ነው። አይ አይ፣ የምሰባበት ጊዜ የለም። አጎቴ ይሄ ነገር ግን በደንብ አስበህበታል? አዎ፣ በደንብ ራስበት ግድ የለም በዛ ላይ እኮ አሞታል። አይርሱ እንጂ ይመመኛ ለሱ የሚሆን ጉልበት አላጣ። ቆይ እኔ ምለው ግን አጎቴ፣ ቆይ እሱ ሜዳ ላይ አውጥቶ ጥሏት ባይሆንስ ማለት እንዴት አወቅ? ያው ባይችልና ግዴታ ሆኖበት ቢሆንስ ብዬ ነው። እሱን እንዴት አወቅ? ያው ጥሩ ማሰብ አይገባም ብዬ ኮና ጎታችን የምን ጥሩ ማሰብ? የመጀመሪያ ሚስቱን ፈርቶ ዘመድ ቤተሰብ አላት ብሎ አይደለም እንደ ኔን ልጅ ጥሎ የጠፋው እረ፣ አይደለም ነው ነው ልጄ ስለዚህ ነገር በደንብ አልነገረቻችሁም ነግራናለች እንዴ አዎ ነግራናለች ስለዚህ ሆን ብሎ ነው እንዲህ ያደረገው ስለዚህ አለቀው የገባበት ገብቼ ይዘዋለሁ ከኔ የሚያመልጥ መስሎታል ኧረ ጎታችን ይረጋጉ ምንም መረጋጋት የሚባል ነገር እኔ እያሞታል ብዬ ነው አይ አይ ልጄ ከዚህ በላይ ህመም የሚባል ነገር የለም ወይኔ ምን አልከኝ አይ ምንም ያው ልጁ ያለበትን ቦታ በምን እናውቃለን? እሱ ግድ የለም፣ ስልኩን ወይም ፎቶውን ልጅ ትሰጠናለች። ይልቅ ስራ ውለመተህ በወሬ አደከምኩክ። አፉ በለኝ ግባና አረፍ በል። በቃ ነገ በደንብ እናወራለን። ምን የሚያስተኛ ነገር አለና ምን ነው አይ አብሹሩ በቃ እርሶም አረፍ ይበሉ። ነገም ቀጠሮም አሉት አይደል? አረፍ ይበሉ። እሺ በቃ አላህ በሰላም ያሳድረናል። እኔ ስንኳን በሰላም ማደሬን እንጃ አውዝ ቢላህ! አንተ ደግሞ ምን ልትሰራ መጣ በዚህ በሌሊት? ስንት እኮ ተፈጥሮ። አንቺ እዚህ ተኝተሻል? ምንድን ነው አንተ ደግሞ በዚህ ሌሊት? ምን ተፈጠረ? አረ ጭራሽ ቤቴ ተቀብዬ ባስተናገርኳቸው ካልገደልኩ ብለው እኔ ላይ ዛቻ እኔ ላይ። እንዴ ማንም ይዘተበቆይ አጎትሽ ናቸዋ። ምን አንተ መሆንህን አወቁ እንዴ? ባወቁስ ያንቺን ባልፈልግ እንዳገናኛቸውና ቢያገኙት እንደማይለቁት ኮኖ እየነገሩኝ አለች። እሱ ነው እንዴ? እኔ ማያወቁ መስሎኝ እንደነገጥኩኮ ማውቃቸው ኬት ይቀራል ብለሽ ነው። ቆይና ይገሉኛል ብለ ፈርታ አወራራቸውን ብታይ እኮ ማንም የሚኖሩ አይመስሉ። ስርዓት የእኔ ቤተሰቦች ገዳይ አይደሉም። እሺ፣ በቤተሰቤ ቀልድ። እሱን እርግጠኛ መሆን አልችልም። ምን ጭራሽ! ዋ ብቻ እሱ ነው ብዬ እንዳልነግራቸው። አሁን ተረጋጋ አንተ። እንደሆን ካያውቁ እኔንም ጠዋት አድራሻና ፎቶ ካልሰጠሽኝ ብለው ሲጨቀጭቁኝ ነበር። እና ምን አልሻቸው? ነገ ጠዋት እሰጣቸዋለሁ አልኳቸው። ምን አትጮባክ፣ ቀልዴኝ ነው። አይ አይሆንም ስላቸው አንቺ እምቢ ካልሽ ጀማል እንዲያፋልገኝ እነግረዋለሁ። ለዛ ነው አንተንም የጠየቁ እሺ ቆይ አሁን ምንድነው የምናደርገው? አሁን ተረጋጋና በቃ ወጥታ ሂድ። እኔ ታክመው ገጠር እንደሄዱ አግባባቸዋለሁ። እርግጠኛ ነሽ? እሱን ጸባዬን አይቼ ነው ወስነው ማለት አሁኑ ጣልኩ እኮ በቃ የባሰ እዚህ መጥተው ሌላ ጉድ እንዳይፈጠር። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ኢትዮ የመን የባህል ሕክምና ማዕከል የዚህ ፕሮግራም ስፖንሰር በመሆኑ በጣም ደስታ ይሰማዋል። ኢትዮ የመን የባህል ሕክምና ማዕከል ላይ የምንሰጣቸው የተለያዩ አገልግሎቶች አሉ። ከእነሱ ውስጥም በኪንታሮት በሽታ የሚሰቃዩ እንዲሁም ደግሞ ከፈርቲሊቲ ጋር ተያይዞ ፋሎፒያን ቲዩብ የተዘጋ እንዲሁም ኢንዶሜትሪየም የተዘጋ ሌሎችም ከሰርቪክስ ጋር ከሌሎችም ጋር ከኦቫሪም ጋር የተያዙ ችግሮችን ኢንሻ አላህ በዚህ ድርጅት ላይ ጥሩ መፍትሄ ያገኙትም ብዙ ሰዎችም አስዊት ነስም ስላሉ፣ አድራሻችን አዲስ አበባ አለም ባንክ ሜዳ መስጂድ አጠገም ነው የምንገኘው። ስልክ ቁጥራችን ዜሮ ዘጠኝ አስራ አንድ ሰላሳ ስልሳ አምስት ዘጠና ሶስት ዜሮ ዘጠኝ ሰማኒያ ሁለት አስራ ሰባት ሰባ ሰባት ሰማኒያ ስድስት ወይም ሰማኒያ ሰባት ላይ ልታገኙን ትችላላችሁ። እንዴ አዎ፣ ቆየህ በጣም። እስካሁን ምን እየሰራህ ነበር? አይ ከኔ ማጎት ጋር እያወራሁ ነበር። ይዞኝ ነው። ይህን ያህል ሰዓት? ቆይ ስለ ምን እንደምታወሩት ። አይ ምንም፣ ያው የገጠር ሰው ወሬ ይጠፏል ብለሽ ነው? ዝም ብለ ከሆነ የባጤ ቆጡን እያወሩ ዝም እየሰማች ነበር። በእነሱ ታሳባለህ እንጂ አንተ ነህ ወሬኛው። እንዲሁም ገጠር ባይሄዱና እዚሁ ቢቆዩልህ ደስታው ነው ለወሬው ስትል። አረ ቶሎ ቢሄዱልኝ ምን ነው። አልሄዳሉሁ? እንደ ። አረ ተይኝ እባክሽ። ሳይገሉኝ ይሄዳሉ ብለሽ ነው? ምን ማለት ነው? አንተን ደሞ ለምን እንደሚገሉ ማለትሬ፣ ቦሬ ቦሬ ሳይጎብኝ ማለቴ እኮ ነው። ምን መሰለሽ? በል በል በል፣ እኔንም ቦሬ ሳትይዘኝ ተኛ። ምንድን ነው? ማንም የለም እንዴ እኔ እናንተ ብቻ ነን ያለ ነው ማለት። እነ አሚናስ የት ሄደው ነው? እነሱስ ቢኖሩ ከኔ የሚያዱን ይመስልሃል? ምንድን ነው፣ ይረጋጉ እንጂ የያዙት ዱላ ምንድን ነው? ምን ይመስልሃል? እኔ እንጃ። አጎታችን አንተን ዋጋ የምሰጥበት ዱላ ነው። እኔ ምን አደረግኩኝ ደግሞ? ለካዚህ ጉያይ ተቀምጠህ ነው ልጄን ሜዳ ላይ ጠላትን ሰው ስታፋልገኝ የነበረው። ደግሞ ከእኔ ተደብቀህ እንደማታመልጥ ነግሬህ ነበር። አረ፣ እንደሱ አይደለም። ቆይ መጀመሪያ ላስረዳት። ምንም አታስረዳኝም። አረ፣ ይረጋጉ አጎታችን። ናይማ፣ አሚና፣ አረ፣ ድረሱልኝ። ይረጋጉ አጎታችን። እኔ ጋሽ ውልን ነው። ልጮህ ነው። የፈለገ ብትጮህ ማንም አይደርስልህም። ነገርኩህ እኮ። ቆይ ቆይ፣ ባኩትን አጎታችን፣ ይረጋጉ። እኔ ልጆትን ሚዳላ ያልጣልኩም። ቆይ ልንገሩት አትንገረኝ፣ አልኩህ እኮ። እንዲቀልደህብኝማ ምንም ብትለኝ አልሰማህም። ሰዓት መጣ። እኔማ ቁርስ ደርስ እኮ ሊቀሰቅስ ልመጣ ነበር። አዎ ና ልጄ። አንተ ልጅ ጠበቅህ ነበረ። እሺ በቃ ተጣጥቤ መጣው። የምርመራውን ውጤት ለስንት ሰዓት ነው የተቀጠራችሁት? ምን አውቄ ልጄ፣ እሱን የምታውቀው ልጄ ናት። አምስት ሰዓት አካባቢ ነው የቀጠሩ። አይ እንደዛ ከሆነ ጥሩ ነው። ሰዓቱም አልደረሰ። እንደው አፉ በይኝና ካላስቸገርኩሽ፣ የሆነ ነገር ልጠይቅሽ። አረ ችግር የለውም። ምንድን ነው? እንደው ሰሞኑን የሆነች ብርቱ ጉዳይ ነበረችኝ እና ለከተማውም አዲስ ስለሆንኩ ጀማ ለትንሽ ጊዜ ያንን ጉዳይ በመጨረስ እንዲያግዘኝ ብዬ ነው። አረ፣ ችግር የለውም። ያን ያህል አይጨነቁ። የምትፈልጉበትን ቦታ በሙሉ ጀማ ላይ ያሳይዎታል። ያው ስራ እንዳላስተጓጉልባችሁ ፈርቼ እኮ ነው። አረ፣ ችግር የለውም። ያግዞታል። ግን ከዛ በፊት ህክምና ይቀድማል። እሱን ጨርሱና በምትፈልጉት ነገር ሁሉ ጀማ ላይ ያግዞታል። እንደው ህክምናው ቢቀር ግድ የለኝ፣ ይሄ ነገር ብቻ መፍትሄ ካገኘን እኔም ጤናዬን አገኛለሁ። ይህን ያህል ምን ቢሆን ነው ከጤና የሚበልጠው? ታዩ ልጄ ሆዲፍቸው ወገን ዘመድ የላትም ብሎ አይደለ? ቤቷ ሲፈርስ ችግር ላይ ስትወድቅ ጥሏት የመጀመሪያ ሚስቱ ጋር ሄደው። ቆይ ቆይ፣ ስለ ድሮ ባሏ ነው እንደሚያወሩት። ከእሱ ውጭ ማናለ? ብቻ አግኝቼ ላውራው እፈልጋለሁ። ዘመድ ወገን እንዳላት ማወቅ አለበት። ደግ አረጉ። ምን እሱን አግኝቶ ማውራት ብቻ፣ ሌላ ጊዜም ቢሆን እንዳይለመድ እንደዚህ አይነቱን ቅልጥሙ ሰብሮ ነው እንጂ ማስቀመጥ። እኔም ላግኘው፣ የማደርገውን እኔ ነኝ የማውቀው። ወገን ዘመድ ማለት እንዲህ ነው። በዚህ ጉዳይ ላይ ምን ጀማል፣ ብቻ እኔም ሁሉም ሰው ነው የሚያግዙት አይደል እንዴ? ጀማል በቃ ሐኪም ቤት ደርሰው ይምጡና ከሰዓት የምትፈልጉበት ቦታ ጀማል ይወስዶታል። ከሰዓት? አዎ። ምን ነው ምን አለብህ ስንት ነገር አለብን? ምን አይ፣ በቃ ምንም የለብኝም፣ ይዣቸው ይሄዳለሁ። ጥሩ፣ እንደዛ ነው የሚሻለው። ጀማል ጀማል፣ አተ ጀማል ና። ምንድን ነው ጀሜ? ስንቴ ስጠራህ እኮ አሰማ አልከኝ። አልሰማውም ነበር ደግሞ ፈዛ። ዛሬ በሰላም ቡና ልጋብዝህ እንዴ? አይ ቅርብኝ ሊድ እንዴ ወዴት? አረ ትናንት ደውዬልህ ነበር እኮ ትመጣለህ ብዬ ስጠብቅ በዛው ቀረህ። እባክህ ስላልተመቸኝ እኮ። ለምን ነበር የፈለከኝ? ስለ ልጅቷ ላውራ እኮ። ሽማግሌ መላክ ያለብኝ ሰዓት አሁን ይመስለኛል። አጎቷ ከገጠር ለህክምና መጥተዋል። ከኔ ጋር ደግሞ ተግባብተናል፣ ወዱኛል። ስለዚህ በዚህ ሰዓት ልክ አስቤያለሁ ያለው ለዛ ነበር የፈለግኩ። በዛ ላይ ደግሞ ከመስጂድ የፋቲሃ ዋስቀርቼ ወደ ቤታቸው እየላቸው ልሄድ አስቤያለሁ። እና እናማ ምን ታስባለህ? ልሂድ ቤታቸው? አ አሰማኸኝ ልሂድ ወደ ቤታቸው? ሂድ እንጂ። እርግጠኛ ነህ? ዛሬ ምን ሆነሃል ጀማል? አጀማል ደህና አይደለህም እንዴ? ብር ፈልገነው ምን? እባክህ ብር ከዚህ ሰው ያያድ ነኝ ከማማን ነው በቃ እባክህ ሌላ ቀን እናወራለን። ቻው በቃ። ጀሚ አንተ ጀሜ እንግዲህ አጎቴ በቃ ምግብ እየበላ መድኃኒት መውሰድ ሙሰድ እንዳትረሳሽ። ዶክተሩ በደንብ ያስጠናቀቀኝ ይሄንን ነው። ችግር የለም ልጄ፣ አታስቢ፣ ወስዳለሁ። እሺ አጎቴ። እና አሁን ጀማል ጋር ደውይለትና ና በይው እንዴ ስንት የተነጋግረን አይደለም? እሱ ያፈልገኛል። አንቺ ደግሞ ተነሽ ሂጂ፣ የልጁን አድራሻ ጽፈሽልኝ ነይ። ቆይ ከዛ በፊት ምን፣ ከሱ በፊት አንድ የምነግርህ ነገር አለኝ። ምንድን ነው ትነግሪኝ? ምን መሰለህ አጎቴ